እኮ እኔ ሰላም ፈልግ ለመጣች ቢሆን እኔ ጓደኛዬ ነሽ አቅፌ ነበር ሰላም ማለት ያን ልረዳሽ። ማለት ንገሪ የምትዩ ነገር እውነት ከሆነ እኔ ምዬ ነው ምነግርሽ? ማለት የትኛውንም አይነት መስዋዕትነት ልከፍልልሽ እችላለሁ፣ ጥግ ድረስ ማለት ነው። ማለት የምትዩ ነገር የምርም አንቺ እርጉዞ ነሽ፣ ያ ሰው ካልተቀበልሽ እኔ የትኛውን ነገር እስኪስተካከልልሽ ድረስ አጠገብ ያለው ሰው ቢሆን የትኛውን ነገር አድርግልሻለሁ። ግን እመትኝ ነገር ውሸት ከሆነ ይሄ ነገር ሌላ ነገር ከሆነ ያው አጠገቤም ያለ ሰው ወንድም ምንም ቢሆን ሌላም ሰው ማስቀየም ነው የሚሆንብኝ። ግልጽ አድርገሽ ንገሪኝ፣ ማን እንደሆነ ንገሪኝ። ችግር የለውም ያስፈራራሽ ምንም አይመጣም። በጣም ብዙ ነገር ግራ

ሰላሙ ሊኩ እንዴት ናችሁ ተከበራችሁ የኔ ቤት ዳና ናችሁ ነው ዳና ነኝ አልহামዱሊላ ዳና ናችሁ ጠፋወኛ ከቤት በቤት ከመጣኝ ረጅም ጊዜ ናፍቃችሁ ይነበር ለኛችሁ ዛሬ እንግዲህ የተፈጠረውን ነገር ታውቃላችሁ ትናንትና የሆነውን ነገር ማለት ለኔ ራሱ አልገባኝም ለእናንተ ይሄ ብዬ ምን የትኛውን ከየትኛው ጋር ጌ እንደምነግራችሁ አላቀም ማለት ማያ እንገናኛለን ከስንት አንዴ ምናምን ረጅም ጊዜ ነበር፣ ግን አሁን ከተገናኘን በጣም ቆይቶ ነበረ። ያኔ ካኑ ጋር እያሉ ማለት ቪዲዮ ሰሩ ነበር፣ በሱ ምናምን ከኔ ጋም እንግባባ ነበረ፣ እንገናኝ ነበር። ግን አጋጣሚ ጠፍታ ትናንትና መጣች። ያለችኝ ነገር ጭራሽ ሊያሳምነኝ አልቻለም ማለት። ልጠብቀውም ነውም ብዬ ልቀበለው የምችለው ነገር አይደለም። እኔ እንጃ ስህተት ነው፣ በጣም ስህተት ነው። ግን አይሆንም። እውነት ነው ብዬ ራሱ መቀበል አልችልም። እንዴት እንዴት እንደማድርገው እራሱ አላቅም። እያለቀሰች ነው የነገረችኝ። ከዚህ በላይ ምን ብዬ እንደማስረዳሽ አላቅም፣ ግን ማንነቱን አነግርም ነው ያለችኝ። ማን ነው እኔም እኔም ሆነ እናንተ እኔ ጋር መታ እርጅን ስትለኝ፣ አንቺ ጋር ጠገብ ያለው ሰው ነው ስትለኝ፣ ቀጥታ የምናስበው አንድ ሰው ብቻ ነው አይደለም። ግን እኔ እንጃ ምን ብዬ ነው ማለት፣ እንደዚህ አይነት ነገር አድርገሃል ለማለት ራሱ ይደብራል። ማለት እንደዚህ ነገር ተፈጥሯል እንዲህ ነገር አድርገሃል ማያ እንደዚህ ናት ማለት በጣም ከባድ ነው። እውነት በጣም ከባድ ነው። እኔ ምን ብዬ እንደማ ላግዛት እንደምችል አላውቅም። እያለቀሰች ነው ማለት የሆነ እኔም ፕራንክ ልታረገኝ እንድዛ እንደዛ ህልም ተሰምቶኝ ነበረ ግን አጋጣሚ በርተን ኮክቶ አክስቷናት ና ይዛት ነው ሄደችው። ማለት ልጠይቃትም እንደዚህ ላወራትም አልቻልኩም። ግን ዛሬም ቢሆን ደግሜ እጠይቃት አለኝ እጠራት አለኝ። እኔም ብላ ስትመጣ ግልጽ የሆነ ነገር ነው እኔ ጋ ያለው ሰው ነው ማለት። በቃ እኔ ጋ ያለ ሰው ነው ይህን ነገር የተፈጠረው የምናቀሙ ሰው ነው። እንደዚህ ቢ ባልቀበልና ባላምን እውነት ለመናገር በጣም ደስ ይለኛል። ማያነንም አልጠብቅም? እሱንም ን አልጠብቅም? በቃ ሁለታቸውንም ጨራሽ ምን እየተፈጠረ እንደሆነ ሊገባኝ አልቻለም። ከዛም አልፎ አላምንም አለኝ። ምን አይነት ጭካኔ በተሞላበት ነው ማለት እንዴት ግን የሰው ልጅን ነፍስ ማጥፋት ይቻላል? ማለት በየሰው ልጅ በዚህ ልክ ምን ያህል ጭካኔ ሊሆን ይችላል። ልጅሽ እንግዲህ ያው ጭ አላቅም። እንደዚህ አይነት ሰው አለ፣ እንደዚህ አይነት ጭካኔ አለ። እሱ እንደዚህ ያደርጋል ብዬ አላስብም። ሲጀምር እንደዚህ ያደርጋሉ የ የጨረሽ ማሰብ ራሱ አልፈልግም። ምን እንደማደርግ አላቅም። በጣም በጣም ነገሩ ግራ ገብቶኛል። እንዴት ከኛ ጭራሽ የማይጠበቅ ነገር ነው ታውቃላችሁ። ግን አለቅ ነገሩን ማረጋገጥ አለብኝ። ማያም ምናልባት ተሳስታም ሊሆን ይችላል ብዬ ላስብ፣ ታዲያ ምን ማድረግ ይችላለሁ? እንደዛም ላስብ ግን ደግሞ እንደዛ እያልቀሰችው ነው የነገረችኝ። ሁለት ልጎኝ ያለው እውነትም ሊኖራት ይችላል። ምናልባት ምናልባት ብለን እናስብ፣ እንደዛም ብዬ እያሰብኩኝ ነው ምን እንደምላችሁ አላቅ። ማንነቱ መግለጽ አልፈለገችም፣ እንዳለዋራት ታክስታ ይዛት ሄደች። ግን ደውዬላታለሁ፣ ቤት ነይ ዛሬ እናወራለን ምናምን ብያታለው። ይሄንን ስላት ግን ከአኑ ጋር ጠርቼ ሁለቱንም ማገናኘትን ፈልገው ማለት ውሻት ልስናገር ትችላለች እያልቀሰች ብያ አላስብም። እሱም ደግሞ አድርጓል ብዬ መቀመን ባልፈልግም፣ ግን በዚሁ ደግሞ እንዴት ነው የአንቺ ሰው ስትለኝ፣ ቀጥታ ነው ያሰብኩበትን ምክንያት ነግራችኋለሁ። ጓደኛሞች ነበሩ፣ ጀስት ቪዲዮ የሚሰሩ ነበር አብረው ምናምን። በዛ ነው ያሰብኩት ያንን ቅርበታቸውን አስቤው እና እንዴት ልበላችሁ፣ የአንቺ ሰው ስትለኝ ሀሰን ጋ መሄድ አለብኝ እንጃ ሀሰንም ማሰብ አይ አይ

እኔ ምን እንዴት አወቅ ድምጼ ነው? ግቢ ውስጥ ነኝ እና ላይ እያወሩ ይሰማል እንደዛ ነው። እ ደህና ነኝ እንዴት ነህ? የት ሆነህ ነው? ማለት ምንድን ልታዝ እሺ፣ ፈልጌ ነበር ቤት አንዴ ትመጣለህ፣ የሆነ ነገር ማውራት ፈልጌ ምንድን ነገር አለኝ አሁን ነው ምንም ችግር አለ ብትመጣ፣ ምክንያት አደርድር። ለቁም ነገር ነው የፈለግኩ። በለን ምንም ማድረግ አትችልም፣ ማለት ቢያንስ አብረን ሆነን። እንጃ እኔ ጭንቅላቴ ማይዚ ይሄንን ነገር ማሰብም ሆነ መቀበል አልፈልግም። እንደዚህ ነው እንትን አለበት። አይሆንማ የማይሆን ነገር እንዴት እኔ ላስብ እችላለሁ አሁን ውሸት ነው አሁን አኑን ወንድሜን እንደዚህ ያሰብኩት አብሮን እንደነበሩ ስለማቅ ነው ሀሰንን ላስባችሁም ማለት ሀሰንን ምንም አይነት ነገር የላችሁ ጓደኞችም አይደሉም

ነ ተፈጠች ነበርካ አደለም። ግን እንዴት ልበልሽ፣ ግልፅ ሆንሽ እንድታወሪኝ እፈልጋለሁ። ትላንትና ስለተቋረጠ ነው እንጂ እኔ ሳትነግሪኝ እንድትሄጂም አላደርግም ነበር። ስልሽ አክስትሽ ባትሆን ኖሮ እንድትሄጂ አልፈልግም ነበር። እና ግልፅ አድርገሽ ንገሪኝ። በጣም ብዙ ሰው ነው ጥያቄ የፈጠረበት። እኔ ራሱ ይህን መቀበል መቻላል አልችልም። ማለት የሆነ እየቀለድሽብኝ መሰለኝ፣ ግን ደግሞ እንደዚህ ዓይነት ቀልድ የለም መ ይሄ ነገር ልክ ነው የምርሽ ነው

ማለት እሺ እኔ ያኔ ልረዳሽ፣ ነገሪ የምትዩ ነገር እውነት ከሆነ እኔ ምዬ ነው ምነግርሽ? ማለት የትኛውንም አይነት መስዋዕትነት ልከፍልልሽ እችላለሁ፣ ጥግ ድረስ ማለት ነው። ማለት የምትዩ ነገር የምርም አንቺ እርጉዞ ነሽ፣ ያ ሰው ካልተቀበልሽ፣ እኔ የትኛውን ነገር እስኪስተካከልልሽ ድረስ አጠገቤ ያለው ሰውም ቢሆን የትኛውን ነገር አድርግልሻለሁ። ግን እመትዪ ነገር ውሸት ከሆነ ይሄ ነገር ሌላ ነገር ከሆነ ያው አጠገቤም ያለው ሰው ወንድሜንም ቢሆን ሌላም ሰው ማስቀየም ነው የሚሆንብኝ። ግልጽ አድርገሽ ንገሪኝ። ማን እንደሆነ ንገሪኝ። ችግር የለውም ማያ ንገሪኝ። ነገር አልችልም። እንዴት ይሄ ሰው ብለሽ እስካነገርሽኝ ድረስ አሁን ወንድሜን ጠርቼ እንዴት ከሱ ጋር ይሄን ነገር ነው ሆኗል፣ አንተ አልክ ምናምን እንዴት ልለው ትችላለህ? ስለዚህ አንቺን ልታምኚልኝ፣ አዎ ይሄ ነው ብለሽ ትነግሪኝ ይገባል። እኔ አልኩሽ እኮ በቃ እኔ የትኛውንም ነገር አድርግልሻለሁ፣ የትኛውንም መስዋዕትነት መክፈል ካለብኝ ከፍልሻለሁ። ምክንያቱም ሴት ነሽ በቃ አንዴ ሆኗል። መቀበል ባልፈልግም፣ ግን ወደ ኋላ የምንመልሰው ነገር የለም። አለፈ በቃ የምርሽ ከሆነ ነገር ማንስ

ሲጀመር እኔ ማቀሽ ከወንድሜ ጋር እስከሆነ ድረስ ወንድሜ ነው፣ አይደለም ከሱ ጋር ነው ንግግሬ። ግን እንዳልደመደምበት ነው ብለሽ ንገሪኝ፣ ነው እንዳስተካክልልሽ። አዎ፣ በቃ እሱ ነው፣ እሱ ነው። ስለዚህ የኔን ነገር አስተካክል ብለሽ ልክ አግዝኝ ብለሽ እንደመጣሽ በዚህ አግዝሻለሁ። በቃ በቃ፣ ይነቃል ማለት ነገሮችን ነግሬሽ፣ ወይታ ግን አይደለም። አንቺ እኔ ነግሬሽ፣ እኔ አነዋርም። ማንም እዚህ መቶ እንዲያገኘኝ አልፈልግም። አነዋርንም ማየት አልፈልግም ማለት ነው። ያንም አልፈልግም፣ በቃ አልፈልግም። ማንንም አልፈልግም። እኔ ግን አንቺ ጋር

ማለት እያለችኝ ያለችው ነገር እውነት ነው አሁን እውነት ነው ወይ እና እና ወርደካ አናግረኝ በስነ ስርዐት አናግረኝ እያለችኝ ያለችው ነገር እውነት ነው ወይ እኔ ሌላ ሰው ጋር ሂጅ ልጠይቅ አልችልም አይደለም ወንድሜ እኔ በስነ ስርዐት ልጠይቅህ ምንድን ነው ማለት እርጉዝ ነኝ ያለችኝ

ፊትሽን አዙረሽ ምንም ነገር አለመመለስ አትችይም።

አላደረኩትም ካልገኝ፣ እኔ ከአንተ ጋር አልጨቃጨቅም። አንዋር ነው ትበል። ለምን አፋላ ምን ምን ምን